እኔና አህሙ እናምራለን ስንታይ በጣም ውብ ነን ግን ሳፈቅራት ከርሜ ጥላኝ ለሄደችው ለአማኙ ልቤ ክደት ለሰጠችው ለጨካኙ ልቧም ወደዴን ለገፋ ወዴ ሁሉን ችሎ ከሀገር ላይ ሰፋ በደንብ አርጋ ጎድታኝ ስትሄድ እያየኋት አልችልም ፈጽሞ በልቤ ላስቀራት ይበለኝ በለኝ የሚል ቅጥም ጽፌም ስዘፍን አልኖርም ሄዶ ለቀረውንስ በተጎዳ ልቤ ሐዘን አላከርም አልጠብቅም አው ጠብቆ ያጣ ሰው ሲሰበር ስላየው እንደማልጠብቃት እኔ ማውቀዋለሁ። እኔ በእሷ ፍቅር ኃጢያት ገብቻለሁ። አምላክ የሚገባ ፍቅርና ምስጋና ለሷ ሰጥቻለሁ። በቸኮለው እግሬ ኃጢያቴን ሳበዛ ነፍሴን አጨቅይቼ ስጋዬን ሳወዛ አንቺን በማመኔ የተረገም ቆንኩኝ ብሎ አላ በአፉ የግጥሜ ርዕስ የታባሽ ይሰኛል። ፍቅሬን ገፍተሽ ሄደሽ ስታላዝኝ ዋልሽ የታባሽ እንኪ ስልጅ ስድብ መስሎሽ፣ ታማኝ ልቤን ያሰቃየሽ አረ የታባሽ። ምርጥ ልጅ ነበርኩኝ ይኸው ቀረሁብሽ፣ የታባሽ የተነካካ አልፈልግም በቃ፣ የታባሽ። ግጥሜ ያው ቤትም አይመታው እንዳይፈርስባችሁ ፈርቶ ነው፣ የታባሽ አመሰግናልሁ። ነገር ለአንተ ትልቅ ቦታ አለ በህይወቴ። ለማንም ሰጥቼውም አላቅም እና በጣም ነው የምወድ። ኢሳም ኢሳም በጣም ወድሃለሁ እና አንተን ማግኘት እፈልጋለሁ። እኔ ከአንተ ጎን መሆን እፈልጋለሁ። ላይክ፣ በቃ ተረዳኝ። እኔ ከማንም ጋር ሌላ ግንኙነት የለኝም። በቃ እኔ ልቤ ከዚህ በኋላ በህይወቴ ውስጥ ላይ የሆነት እኔና አህሙ እናምራለን። ስንታይ በጣም ውብ ነን፣ ግን በእህትና በወንድምነት ወይም ደግሞ በጣም እናምራለን። እኛ እንደዛነን ነን። እኛ ጋር ልባችን ጋር እንደዛ ነው። እኔ ጋር እንደዛ ነው። በእኔ ልብ መቶ ፐርሰንት እንደዛ እኔ ወደዋለሁ ወዳለሁ ብዬ ሊሆን ይችላል። ወደዋለሁ በደንብ ደሞ ወደ፣ ግን በእህትነት በወንድምነት ነው በፍቅር አይደለም። እናንተ ደግሞ በቃ በፍቅር ልታደርጉት እየፈለጋችሁ ነው። አይሆንማ። በቃ እኔ ልቤ አንዴ እዚህ ጋር ሌላ ሰው አስገብቻለሁ። ድብሼ ላይ ትልቅ ነገር አለ ነው በኦፕራሲ ናሶችው። ቆይ አንተ አሁን ቀልድ ነው ያልኩት እኮ የምሬ እያናገርኩ አሁን። አንተ እኮ እኔ ጋር ስትቀልድ እኮ መቼም ሰው ወድጃለሁ ምናምን እያልክ ነበር ቅድም እራሱ ደግሞ ነበር የምታምን ነገር አይደለም። ማለት የእውነት ትንሽ እንኳን ታዳምጥኝ አልሞከቱም ትረዳኝ አልፈለግም። ምንም አይጠቅምሽም። ማልክሽ አዳምጥሽ ዋላ አዳምጥሽ፣ ስሚ፣ እኔ ብዙ ያሳለፍኩት ሰው ጋር መላ ምድር ነውሽ። ትክክለኛ መዋደድ እንጂ ዝም ብለሽ የሆነ ቦታ ላይ በቃ ሚዲያ ላይ ምናምን ቪዲዮ አይተሽ ምናምን አይደል? እሱ ማድነቅ ማድነቅ ፈልገሽ ነው ልብሽ ማሳመን። አይ ሳምኝ ነው ብቻ አይደለም እውነት፣ አሁን ስለሆነ ነው እሱ አደንቀዋለሁ ስላደነቅኩት። እሺ ምንም አይሰማኝ፣ የተሻለኝ ታደንቀኛለህ አቅልሽ ልክ ነው ከሆን ነበርኩ። እና እኔ እኮ ከሰው ጋር ነኝ፣ አታቂም ነው ታቂያለሽ። እንደ ጊዜ የሚፈታው ጉዳይ እኮ ነው። ጊዜ ይፈታዋል። ጊዜ እኮ ለሁሉም አለ የሆነ ነገርማ አንቺ ይሆናል እንዴ? ማለት ላይ እንትን እጅሽ አለበት እንዴ? ምን ጋር መለየቱ ላይ ነበር ከአንቺ በላይ ማለት ነው። እንደምትወደኝ አለው። ግን በቃ የህይወት ጉዳይ እሱ ደግሞ እናስተካክለዋል። ረዳሽ ቦታ ላይ ከሆነ አሁን ከአንቺ በላይ ሲሄድ ሆኚ ምናምን ማዳመጥ ይችላል ታላቅሽ

ንት አርጎ ሰበብ ሰበብ ይሁን ሲል ንት አርጎ ሰበብ ደስታዬን፣ ክምር በጣም ታምሪያለሽ፣ ከቃል በላይ የቆዳሽ ጥራት እኮ የተላጠ ብርቱካን ነው የሚመስለው። ቢረ የለውም ኧረ እባክሽ ፊልተር አልቀል ማየት ትንሽ ይ ምልሽ እኔ እንዳልዳፈር እየመጣልሽ ነው። ሰጆሽ እናት ነው። እኔ አሁን በቃ እድሜ ይጨምራል። አታሳፍራል አያሳፍርሽም። ግን አድናቆቴን አልጨረስኩም። እውነት ለመናገር ፎሎ የመለስክልኝ እንደ ጥያቄ አለው። እንደ ገና እሳት ከፍች ነው ቪዲዮው፣ እሳት ከፍች ነው። የመለስኩት ለአንቺ አደለም፣ ፎሎ መመለስ አልኩት።